እኔ የገረመኝ ብሩኬ ከሶሲ ጋር ሀረካት ማድረጉ፣ የመንገዱ ነገር፣ ዳኒ ሀይሜን መነካካቱ፣ ካራቲ ከፈቱ እንዲ ካራቲ የሴቶችና የወንዶች ካራቲ ተማሩ ነው ወይስ ምንድነው? ከዚህ ቪዲዮ የምንማራው ነገር ቤተሰብ፣ እኔ ግራ ገብቶኛል። ዘ ወይ ማለት ነው ሶሲም ብትስተያት ደሟን የሚፈለው ከዚህ በፊትም ማለት ነው ልክ እንደዚህ ነው። ዱላ ቀረሽ ነው የተጨቃጨቁት። ከዚህ በፊት ትዝ የሚላቸው ከሆነ የመጨረሻው ሊታረቁ ያሉ ጊዜ በጣም ፌንት ነበር። ብሩክ ባል የብሩክ ባለቤት አልተቻለችም። ለሁለት ወንድ ያዙኝ ልቀቁኝ እያለች ነው። እንግዲህ ምንድን ነው መጨረሻው? እኔ የዚህ ቪዲዮ አላማ ማለት ነው ቤተሰብ ምንም ሊገባኝ አልቻለም። እንዲ እኔ ቆይ ማነው በቃ ማነው ተበዳይ፣ ማነው ነው ተጎጅል ብዬ እዚህ ጋር ቪዲዮ አስተያየት ልስጥ። ቆይ እንዲ ምንም እኮ አስተያየት የሚሰጥበት አይደለም። ያም እየተነሳ ይቧጥጣል፣ ያም እየተነሳ ይቧሰቃል፣ ያም እየተነሳ የፈለገው ይናገራል። ማን እንደሆነ ጥቃተኛውን ያወቀ ሰው ይንገረኝ። እንግዲህ እኔ እውነት ግራ ገብቶኛል ይሄ ቪዲዮ ምን ተመልካች ምን እንበል? በቃ ዝም ብላችሁ ስሩ፣ እኛም ዝም ብለን እናያችኋለን። ዝም ብለን ስለ እናንተ እናወራለን። ተመልካች ደግሞ ማለት ነው በቃ እንግዲህ ቁርጣችሁ ነው ቋለቀ በቃ ድራማ ነው ይሄ ቪዲዮ፣ ሌላ ምንም አዲስ ነገር የለው። እኔ በቃ እንጃ ወስኛለሁ። ድራማ ነው ድራማ ነው። እዚህ ጋር ማንም ማንም ተበዳይ የለም እስካሁን ድረስ። በቃ ለምን ብሩኬ ይቅርታ አልተቀበለችውም ብዬ ሀይሚን ትንሽ ለምን ይቅርታ አታደርግም ብዬ ቅሬና ነበረኝ። አሁን ግን ቅሬታ የለኝም። በቃ ማለት በቃ ይቅርታ አታድርጊ አንቺም ቀጥይበት፣ ብሩክም በቃ ተዋሰቅ ሶሲም በቃ ገልፍጪ ዳኒም በቃ መነካካቱን ቀጥልበት ለምንድን ነው ደግሞ ሀይሚን ነካነካ ነካነካ የሚያደርገው ምንድን ነው ሶሲም ብሩኬን ነካነካ ዳኒም ሀይሚን ነካነካ ምንድን ነው ልታስተምር ልታስተምሩ ነው ግራ ገባኝ እኔ የምር ማለት ነው ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንደት ናችሁ ደህና ናችሁ አለው ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው በዚህ ጋ ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ ሼር ማድረጋችሁን አትርሱ ውድ ቤተሰቦችን እንግዲህ ዳኒ ሶሲ ሀይሚ ብሩኬ ምን አይነት አጀንዳ ላይ እንዳሉ አናቅም። የካራቲ የወንድና የሴት ቦክስ ጀምረናል እና ውድ ፋሚሊ የጨርቃ ፋሚሊና የዳኒ ሮያል ሮያል ነው ያለው። ሮያል ቤተሰቦች ተከታተሉን እስከ መጨረሻው ነው ወይስ የማስቀናት ስራችንን ጀምረናል። ብሩኬ ባለቤቴን ፍቅረኛዬን ወስዶ አልጋ ላይ አስቀምጦ ግን እኮ ታዲያ ብሩኬ እኳ አላሻሸም እኳ አይደል እንዴ አላሻሸም ብሩኬ አልነካካም እንደዛ፣ ቀንቻ ለሁና እኔም የእሱን ፍቅረኛ ሃይምዬን መነካካት መደባበስ ፈልጋለሁ ነው መሰለኝ፣ የዳኔ አክት። እኔ ምንም ማለት ምን አስተያየት ተሰጡበታላችሁ? አሁን የዛሬው ላይ የሚናገሩት ነገር ንግግራቸው የሚያስተምር ነገር ቢሆን ይሄ ነገር እኮ እኔ ላይም እንዲሆናል፣ ይሄ ነገር በቃ ለእኔ እንዲሆነኛል፣ ምናምን ያስተምረኛል ብዬ የምወስደው ነገር ይኖራል። እኔ እዚህ ጋር አሁን ምን ብዬ ምን ሀሳብ ወስዳሉ ከዚህ ቪዲዮ ምን ሀሳብ ነው የምትወስዱ ቤተሰብ እስኪ የራሳችሁን አስተያየት የራሳችሁን እስኪ ዝም ብላችሁ እስኪ ቪዲዮውን እዩት ዛሬ ቤት ነው እየሰራ ያለው ድምፅ ሳይቆራረጥ ወደ እናንተ ይመጣል ብዬ አስባለሁ ምክንያቱም ውጭ ላይ ሲሆን በጣም ሲሞቀኝ ድምፅ ይቆራረጣል ዛሬ ግን ቤት ነው የማወራው ተመችቶኛ ማለት ነው ዛሬ አይደል ቤተሰብ እና ማለት ነው የዳኔ አስተሳሰብ ምን እንደሆነ ሊገባኝ አልቻለም በስተመጨረሻ ላይም ልክ ሲሄዱ ሶሲ ከብሮ ጋር ስትቀር ያሳየው አክት ማለት ለምን ሶሲ ቀረችብኝ አይነት ነው፣ አይኑ ዝሩ ዝውርን ያለው ብሩኬም፣ ደግሞ ሀይሚ ልክ ጥላው ስትሄድ ከእሱ ከሶሲ ጋር ሲቀር የሚታይባቸው ነገር የሆነ ስብራት ነገር ነው የሚታይባቸው ሁለቱም ላይ ማለት ነው። ያኔ ብሩክ ለምን ሀይሚን ይዟት ሄደ? ሶሲ ለምን ብሩክ ጋር ቀረች? ሲመጡ ደግሞ ለምን ሶሲና ብሩክ ሀራካት እያደረጉ እንደዛ በሚያምር አስፋልት ቦክ ምናምን እያደረጋችሁ ለመምጣችሁ ምንድ ነው ሚስጥሩ ይነገረኝ። በእርግጥ ብሩኬ ጋ ጥፋት አይኖርም። ለምን መሰላችሁ? አይኖረው ያው ጓደኛ ናት ብሎ ስለተናገረ ጓደኝነት። በነገራችን ላይ ለሚያውቀው ሰው እንደ ማለት ጓደኝነት ከእህትም በላይ ነው። ያ አንድ ጓደኛችሁ ብላችሁ ያሰባችሁትን ነገር በእኛ በክርስትና ወደ ሌላ ነገር ራሱ የፈለገ ውስጥ ቢያስብ ውስጣችሁ ቢያስብ ለራሱ ከዛ ሰው ትርቃላችሁ፣ እንጂ እንደዚህ አይነት ነገር ስህተት ውስጥ በፍጹም አይገባም። ኖር ነው እውነቴ፣ ኖር ነው። በመጀመሪያ በጓደኝነት የምር የምር የእውነት እንደ እህታችሁ አቅርባችሁ ሴት ልጅን አቅርባችሁ እንደ እህታችሁ የምታይዋትን ተቀይራችሁ ነገር ሌላ ነገር ካደረጋችሁ በጣም ኖር ነው። እንግዲህ እኔም ማቀው በበፊቱ፣ በአሁኑ ስታይል እንኳን አላቅም። በአሁኑ ስታይል ወንድምና እህት ይባላል። ወደ ፍቅር ጀስት ነይ ነው በቃ የአሁኑ ስታይል። ድሮ ግን ጓደኝነት በጣም ክብር ያለው ጓደኝነት ነው። ጓደኝነት ከእህትነት ይበልጣል። ድሮ በእናቴ ዘበን እናቴ ስትነግረኝ ማለት ነው እኔ እናቴ ስትነግረኝ ያለውን ነው እንጂ የዛሬውን አይደለም፣ እያልኳቸው ለት ዛሬ እንኳን እችን ክፍተት አገኘሁ እንጂ ልጠቀምባት ነው እንጂ ጓደኝነት አይታመንም በእርግጥ ማለት ነው። ግን ደግሞ ይሄ ቦታ ላይ የእያንዳንዱ የሰው ልቦና ይወስነዋል። አሁን እዚህ ጋር ብሩክና ሀይሚ በጣም የሚተማመኑ ፍቅረኛሞች ናቸው። ብሩኬ ማለት ነው እኔ እውነቴን ስነግራችሁ ብሩኬ ሀይሚ ብትቀርበት እንኳን አትቀርበትም ሲጀመር ማለት ነው ሲጀመር አትቀርበትም። አታሟርችባቸው ማለታቸው ስለማይቀር ቤተሰብ እያሟረትኩ አደለም። ግን ሀይሚ ብትቀርበት እንኳን ብሩክ አሁን ላይ ከሴት ጋር እንደዚህ አይነት ግንኙነትም ሆነ እንዲ ጓደኝነትም ሆነ የማድረግ ፍላጎት የለውም። ገና የእናቱን ቫሊዩ አሟሱ አልጨረሰም። እውነቴን ስነግራችሁ የእናቱን ፍላጎት ገና አሟልቶ የጨረሰ ልጅ አይደለም ። እሱ ገና ብዙ ነገር የሚጠብቀው ነገር አለ። ሶ አሁን ላይ እንኳን አይደለም በሃይሚ ላይ የደርቦ ሴት ሊዝ አሁን ብዙዎቹ በሀይሜ ላይ ችት አድርጎባት ምናምን፣ ዳኒ ራሱ ዛሬ እየተናገረ ያለው በጣም የሚያስጠላ ንግግር። ዳኒ ደግሞ በስመ አብ ልክ ሚዲያው ላይ እንደ አዲስ ሰው እየመጣ ማለት ነው። ካፉ የሚወጣው ነገር በጣም የሚደብረው። አሁንም ችት እያረክባ ነው። ምንድን ነው አንተ፣ ብሩክን ምን እንደከብትና እንደምታየው መንገድ ላይ ነው ችት የሚያደርገው እርግጠኛ ነኝ። አንተ ሚስት ከመንገድ ላይ አግኝቷት ነው እንጂ ይዞ የመጣው ወይ አብሯት ሆኖ ወይም ደግሞ ሰፈሯ ሄዶ ነው ያመጣት፣ በእርግጠኝነት ስነግራችሁ ማለት ነው። ያው የሆነ ቦታ ላይ ተቀጣጠሩ፣ ተገናኙ፣ አብረው መጡ። ካሜራው ላይ ነው አብረው የገቡት እንጂ ከዛ አሁንም ከካሜራው ጀርባ አብሮ ችት እያረግ ነው ወይ ችት ስታረግ ነው ወይ አብረ የመጣው አይባልም እኮ እዚህ ጋር እኮ ፕራንክ እየሰራችሁ እንደሆነ ምንም ያውቅ ያውቃችኋል። ግን ካፋችሁ የሚወጣው ነገር በጣም ነው የሚያስጠላው፣ በጣም ይደብራል። እውነት ለመናገር ማለት ነው እውነት የጨረቃ ፋሚሊ በጣም የተከበረ ትልልቅ ትልልቅ ትልልቅ ሰዎች ዩቱብ ቻናል የሌላቸው ትልልቅ እናት አባት የሚሆኑ በውጭ ሀገር የሚኖሩ የሚያዩዋቸው አሉ እንደ ልጅ የሚያዋቸው አሉ። እኔ ኮመንት ስር ራሱ የሚጽፉልኝ ብዙ ብዙ አሉ። እግዚአብሔርን አምላቸው ብዙ የሚጽፉ አሉ። ትልልቅ ልጆችን፣ ልጄን፣ ሀይሜን፣ ልጄን የሚለለ ቡርኬን፣ ልጆቼን የሚሉ አሉ። በጣም እንደ እናት የሚከታተሏቸው ልጆች አሉ እና እናቶች አሉ። እና በዛው ልክም እህቶችም አሏቸው ሶ እነዛ አሁን በጣም ቅስማቸው ተሰብሯል። አሁን ይሄ ቪዲዮ እንደዚህ በመሰራቱ በነገራችን ላይ ማለት ነው። ለመጀመሪያ ጊዜ ጭርቃ ፋሚሊ እየወረደ የሶስት ቀን ያራ ቀን ቪዲዮ ሲሰራ ለመጀመሪያ ጊዜ ወረደ። ምንም ነገር ምንም ነገር ትምህርት የሌለው በመጀመሪያ ግን አጀማመራቸው ማለት ነው አጀማመራቸው ነበረው ትምህርት ግን ምን ሁሉ ጊዜም የሆነ አይዲያ ያመጡና ቡርኪና ሃይሚ መጀመሪያውን ይሰሩና ከዛ በኋላ ኮመንታተሮች የሚኮሙትንስን ስለሚያዩ ምናምን ምናምን በቃ የሆነ መጨረሻው ዝብርቅርቅ የለባቸው እና የሆነ መያዣ መጨረሻ ያጣል። የሚሰሩት ቪዲዮ ብዙ ጊዜ አይታችሁ ከሆነ ጅማሬው በጣም አስተማሪ ነው። አንድ ሁለት ቪዲዮ እስኪለቀቅ ድረስ በጣም ያስተምራል። በቃ ልክ ተቀባይነት ያገኛለ ህዝቡ ማለት ነው ከዛ በኋላ ግን የሚለቀቁት ቪዲዮዎች ኮመንቱንም ስለሚያዩ ይሁን ምን ስለሚሉ ይሁን በጣም ዝብርቅርቅ ድብርቅ ያለ ቪዲዮ ነው የሚያቀርቡት፣ በነገራችን ላይ ማለት ነው። እና አሁን ደግሞ ጭራሽ አሁን የጀመራችሁት ነገር እኔ ምንም እንጃ፣ እኔ ወርዶብኛል። ያለ ቤተሰቦች ደግሞ የእናንተን አመለካከት የራሳችሁን አመለካከት ጻፉ ኮመንት ስር። እኔ ግን ጨረቃ ፋሚሊ፣ ይሄ ቪዲዮ ለእነሱ ይወስናችኋል ብዬ እኔ አልጠብቅም። እነሱን የእነሱን ፕሮቶኮል ያስገምታል ማለት ያስገብራል ብዬ ማለት አንድ ዩቲዩበር የሚያቀርበው ነገር ወሳኝ ነገር መሆን አለበት። የሆነ ትንሽ ነገር ብትሆን የሆነ ፍሬ የምትይዙበት አሁን ዛሬ ምን አይነት ከዛሬው ቪዲዮ ላይ ትንሽ ሀይሚ መግቢያ ላይ ሀይሚ ያው ቪዲዮ ላይ ገብተሽ እንደዚህ ሲል ቤተሰቦች ሰላም ብለሽ ካወራሽ በጣም ቆይተሻል። ሀይሚ መግቢዋ ላይ ትንሽዬ ነገር ትንሽ አረፍተ ነገር አስቀምጣለች። ትንሽ እሷም ከዛ ውጪ ምንም በቃ። ብሩክም ትናንት መግቢያው ላይ እንደዚሁ ጥሩ ሀሳብ አድርጓል። እሱም ጥሩ ሀሳብ ያቀረበው ምንድነው፣ በቃ ባለው ዙሪያ ላይ እንዴት ሀይሚ ቅርት አታረግም ምናምን እንትናም። ሀይሚም ዛሬ እኔን ኢሹ ልሆን አልችልም፣ እኔ በእነሱ ምክንያት ፍቅራቸውን ላሳጣ አይደለም፣ ላስታርቃቸው፣ ላስማማቸው ብላ ነው የመጣችው። እንግዲህ ግን ሳይስማሙ የተፈጠረውን ነገር አይታቸዋል። ሁሉም ተጫጭሮ ተጫጭሮ በራሳቸው ኬዝ ሄዱ። በዚህ አጋጣሚ የሀይሚ በጣም ያማታልና እንደዚህ እየታገላችሁ ምንጭ ምናምን በምታደረግ ሰዓት እንዳትታመሚ በዚህ አጋጣሚ ሀይሚ ራስሽን ጠብቄ እላለሁ። ምክንያቱም አንዳንዴ ነገሮች ስሜታዊ ሲያደርጉ ምንም ፕራንክም ቢሆን እዚህ ጋር ምንም ቢሆን እየተሰራ ያለው ነገር አንዳንዴ ከውስጣችሁ የምታወጡት ነገር በጣም ኃይል የተሞላ ስለሆኑ እጅሽ ንከኛ መሆኑም መርሳት የለብሽም። ምክንያቱም እዚህ ጋር እየተሰራ ያለው ቪዲዮ እርግጠኛ ነኝ ያው ምንም ቢሆን ምን ያው ለስራ የተፈጠረ ነገር ነው። ሰው በዛ መካከል ከአቅም በላይ ያሉት ነገሮችን ስታወጪ እጅሽን አሰብ እያደረግሽ ብዬ አስባለሁ። ምክንያቱም ከዚህ በፊት እቃ ነሳች ተብሎ ነው ተነስቶባት አሟት ብዙ ነገር አይታችኋል። ከዚህ በፊት ብሩኬ አሳክሟት ምናምን ነበርና አሁንም ቢሆን ያ ክስተት እንዳይፈጠር ደግሜ ተጠንቀቂ ላለሁ። ብዙ ጊዜ ማለት የምታደርገው ነገር ነው በጣም ሀይል ታወጣለች። እንደዚህ ትግሎች ላይ ምናምኖች ላይ ማለት ምንም ለማይፈጠሩ ነገሮች ያን ያክል ከሀይል መጠቀም አያስፈልግም ብዬ ነው፣ ውድ ቤተሰቦቼ። ምክንያቱም ያው በስራ ላይ ያለ ነገር ነው ይሄ። እንደዚህ ብዙ ውጣ ወረዶችን ያለ ነገር ስለሆነ፣ በእርግጥ ከሁሉም ከሁሉም እየከወነችው እየመራቸው ነው ያለችው። አሁን ላይ እየሰሩ ያሉት ሁለቱ ብቻ ናቸው፣ ብሩኬና ሃይሜ ብቻ ናቸው። ወደዳችሁን ጠላችሁም፣ እውነት የማይመስለው እነሱ ጋር ብቻ ነው፣ እነዛ ሁለቱ ጋር። እኔ ምንም እንደውንም ተመካክረው ሁለቱን የሆነ እያላገጡባቸው ነው ብዬ እያሰብኩኝ ነው ዳኒና ዳኒና ሶሲ በፊት ሶሲንና ሃይሚን ነበረ ልነበረ ደግሞ፣ ዛሬ ሃይሚ በጣም ተቆጣች ሶሲ ላይ እእ ግራ ግብት ብሎኛል። ማን ታማ እንደሆነ ማን እንደሆነ እዚህ ውስጥ ፕራንክ የሚደረገው ምንም ለማወቅ አልቻልኩም። እውነት ነው ብላችሁ የምትሸወዱ ሰዎች ደግሞ እንደዚህ አይነት እውነት የለም እንደዚህ መፍትሄ የሌለው ነገር ቪዲዮ ላይ ሲጀመር አይመጣም። ሲጀመር እውነት ቢሆን ኖሮ ማለት ነው እዛው ከካሜራ ጀርባ ምንም ምንም ብለው ጨርሰውት ነው እንጂ የሚመጡት። እውነት ቢሆን ኖሮ ካሜራ ላይ ይሄ እንትን ነው ብለው አያስተላልፉትም በእርግጠኝነት። በስተመጨረሻ ሁሉም ነገር ግልጽ ሲሆንልን፣ ዛሬ ላይ እኛ የተናገርነው ነገር ሁሉ እውነትም ሊሆን ይችላል ውሸትም ሊሆን ይችላል። ግን ለማንኛውም እኔም ብለው ያለሁት ሁላችሁም እራሳችሁን እየጠበቃችሁ ምክንያቱም የምታደርጉት ነገሮች ሁሉ፣ ያው ለማስመሰል ሲባል ብዙ ነገር ይኮናል ያው ቢያዙም ምናልባት ሊደባደቡም ይችላሉ። በመሀል ደግሞ አንዳችሁ ወይ ሂውማን ሄራችሁ ወይ ቀሚሷን ወልቆባት ሶሲም ሆነች ማንኛችሁም ብትሆኑ ብቻ ዛሬ አሁን ሀይሜ ያለባበሷ በጣም ምርጥ ነው። ያኔ ለድብድብም ያኔ ይጋብዛል። ጥሩ ነው። በቀደም ቀሚስ የለበሰች ቀን ግን ብትፈነግላት ያስጠላ ነበረ። እና አለባበሳችሁን ብቻ አስተካክሉ አሁን ላይ ማለት ነው። ምክንያቱም በመሀል በመሃል ማለት ነው እነዚህ ለቀልድ የተጀመሩ ነገሮች በመሀል እውነት ይመጣ ይሆናል። ምን ይታወቃል? ወይም ደግሞ እንግዲህ አቁሙ፣ እኛ አቁሙ ብለን ቆይተናል። ይሄ ነገር ይቁም፣ ይብቃ ምንም ሆነ ምን ይብቃ ብያለሁ፣ በኔ በኩል ማለት ነው። ምንም እያማረኝና ምንም እየተማርኩበት ስላልሆነ ሆነ በኔ በኩል ቢቀርስ ብያለሁ። ምክንያቱም እኔ ምን እንደሆነ አላማው፣ የቪዲዮ አላማ ምንም ሊገባኝ አልችልም። በቃ አንድና አንድ መነሻው ብቻ እቺ ያልጋዋ ፕራንክ የነብሩኬ ናት። ከዛ በኋላ ግን እየተሰራ ያለው ሁለቴ ሶስቴ ሶኬ ሀይሜ ቅርት አላረገም ማለች፣ የሀይሜን ስሜት አየንበት፣ አነበብንበት። ከዛ በኋላ ግን እየተሰሩ ያሉት ነገር ዳኒ ከመጣ በኋላ እየተሰራ ያለው ቪዲዮ እኔ ምንም ሊገባኝ አልቻለም። አንደኛ ዳኒ ራሱ ምንም የተናደደው ነገር የለም፣ ምንም ዝም ብሎ ነው እየሰራ ያለው፣ ሀይሜን ለማማለል ምናምን ይሞካክራል። ግን ደግሞ እሷ እያየችው አይደለም፣ ሀይሚ ማለት ነው። ሀይሚ ደግሞ ከሶሲ ጋር ለማስታረቅ ነው የምትፈልገ የነበረችው ማለት ነው። ዛሬ ማለት ነው ከሱ ጋር እንድታስታርቀው ነበር ፍላጎቱ። እሱ ደግሞ ተያት እሷነ አላስ፣ እኔ ከእሷ ጋር መታረቅም አልፈልግም፣ አንዴ ነገር አለሙን አጥፍተዋለች እያለ ነው ሲቀጥል ደግሞ እሷ ሀይሚ እኔ ኢሹ ልሆን አልችልም። ሚዲያው ላይም ሚዲያው ላይ አሁን እሷ ይቅርታ ስላላደረገች ነው የሁሉ ነገር የተፈጠረው እያልንም እኛም እያልን ስለነበረ ያንን ነገር እንደዚህ እንድባል አልፈልግም። በእኔ ምክንያት ሶሲጋ እናንተ እንድሰጣሉ አልፈልግም ብላ እሷ ለማስታረቅ ነበር ዛሬ ሐሳቧ ማለት ነው። ግን እርቁም ቀረና ጭራሹኑ ይባስ ተብሎ ጭራሹኑ ከሶሲ ጋር ሌላ ድብድብ ውስጥ መግባት ሆነ፣ ሀይሚ የጠራቻቸው ማለት ነው። እና በጣም የሚገርም ነበር። በነገራችን ላይ እንኳንም ብሩኬን ጠራሽው። ብሩኬን ማለት ብሩኬን አልጠራችሁም፣ ግን ሶሲ ናት ይዛት ሄደችው። እንኳንም ሶሲ ኖረች፣ እንኳንም ሶሲ ጠራችልሽ ብሩኬን፣ ምክንያቱም አይታወቅም በዛ መካከል ምን ታውቂያለሽ? ቢሞቱሽ ሁለቱ ፍቅረኛሞች ምን እንዳሰቡ ምን ታውቂያለሽ? ሰው አትመኝ አንቺ ልጅ ነግሬሻለዋ። ምንም ቢሆን ምን እንዴ ብሩክ እንትተሽ የትም ቢሆን የት መሄድ የለብሽም እባክሽ። ጠላትሽም ቢሆን እሱ አሳልፎ አይሰጥሽም። ያምሻል እንዴ ዛሬ? አሁን እሱ እንዴት ነው ያዛት? እስኪ ልብ ብላችሁ እስኪ እዩ እንዴ ዳኔ። አሁን እንዴ ብሩክ እኮ ሁለቱንም እኮ ከዚህ በፊትም ሲጣሉ ሁለቱንም ገላግሏቸው ወደ የቦታቸው መልሷቸዋል። ዳኔ ነው የሚያስጥለው። በፍጹም ያስመታሽ፣ አላርፈሽ ቁጭ በይ። ወይ ትመቻለች ወይ በቃ ማለት እዚህ ጋር ኃይሌ እግዚአብሔር ነው። ወይ ሀይሚ ትመታለች ወይ ሰውሴ ትመታለች። ማን እንደሚመታ ማን እንደሚወድቅ የምናቀው ነገር የለም ግን ጥንቃቄ ያስፈልጋል ብዬ እኔ እኔ መክራለሁ ለእናንተ። ምክንያቱም አንዳንዴ ሰላማዊ ሰው ሆናችሁ ማለት ነው፣ በመሀል ላይ የሆነ ሰይጣን ያሾከሾኩባችኋል። በቃ ንዴትም አለ ያም ነገር ሲኖር የምትነጋገሩት ንግግር ለራሳቸው ራሱ ያናድዳቸው ይመስለኛ፣ እኔ ሳስበው ማለት ነው። ደግሞም ያናድዳል በእርግጠኝነት። ስለዚህ ራሳችሁን ተኬር አድርጉ። ሚዲያ ላይ እንደዚህ የአንዱ ውርደት ያንዱ ለዘላለማዊ መሳቂያ ነው የምትሆኑት በነገራችን ላይ። ካሜራማኑ ያው አይለቀውም ብዬ አስባለሁ ትላንትና ሁለቱን ፓርት ቆርጠውት አስቀርተውት ነው የለቀቁት። እንደዚህ እንደዚህ እንትን እንትኖቹ ይቆርጣሉ ግን ደግሞ ነገር ግን ለኛ ብላችሁ እኛ እንዳናይባችሁ ስትቆርጡ እናንተ ደግሞ በመሀል ተጎጂ መሆናችሁ መርሳት የለባችሁም ብዬ ላሳስባችሁ ሞክራለሁ። ለጨረቃ ፋሚሊ ቤተሰቦች ማለት ነው። ይሄ ነው መልእክቴ። ሌላ ምንም አይነት መልእክት የለኝም። በአጭሩ ግን ብትቋጩት በጣም የተሻለ ነው። በአንድ ቪዲዮ ይሄን ያህል አምስት ስድስት ቪዲዮ መስሪያ የሚሆን አጀንዳ አይደለም። አጀማመራችሁ አሁን ላይ በጣም የሚደብር ነው። እውነት የለም፣ እውነቴን ስነግራችሁ በጣም ይደብራል። ምክንያቱም በዛ ሹ በዛ ቪዲዮ ሹ ይሄ ሁሉ ቪዲዮ ሊሰራ ይገባል ብዬ አላስብም ሁሌም አንድ አይነት ተመሳሳይ ቪዲዮ አይሰራም። ልብስ ብቻ እየተቀየረ ተመሳሳይ ቪዲዮ አይሰራም። ምክንያቱም ትናንትና ጸብ ነው ዛሬም ጸብ ነው፣ ወይ አንዱ ያደማ፣ ወይ አንዱ አይፈነክት፣ ወይ አንዱ ያሸነፍ። ምንድነው እንደዚህ አይነት ነገር አዲስ እየተገራ ወይ ፈን ይመስል ምንድን ነው? በቃ እንደዚህም ቡርም ቡሩም ቡሩም ምንድን ነው? በጣም የሚደብረው እና ብቻ ለማንኛውም ይመቻችሁ። መልካም አዳሪውንላችሁ። ባይ ባይ